የአርሰናል ደጋፊዎች ሌላ አሳሳቢ ዜና ተሰምቷል። ከጥቂት ቀናት በፊት ከሀቨርትዝ ወደ ሜዳ ሊመለስ ተቃርቧል፣ የጂም እንቅስቃሴዎችንም ጀምሯል የሚሉ ዘገባዎችን ስንሰማ ነበር። ነገር ግን አሁን እየወጡ እንዳሉ መረጃዎች ከሆነ ከሀቨርትዝ በድጋሚ ጉዳቱ አገርሽቶበታል። በዚህም ምክንያት ምናልባትም እስከ ፈረንጆቹ አዲስ አመት ድረስ ወደ ሜዳ ሊመለስ እንደማይችል በርካቶች እየተናገሩ ይገኛሉ። ይሄ ጉዳት ለአርሰናል ደጋፊዎችና ለአርሰናል ምን ማለት ነው? አርሰናል የአጥቂ መስመር ክፍተቱንስ እንዴት ባለ መንገድ ሊደፍን ይችላል? የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እናም ደግሞ የቪዲዮ የዩቲብ አልጎሪዝም አስገዳጅ ነው። ስለዚህ ፕሮግራሙን ስትጀምሩ ላይክ እያደረጋችሁ ብትጀምሩ ዩቲብ ፕሮግራሙን ለብዙዎች በማዳረስ ያገዛናል ማለት ነው። ስለዚህ ፕሮግራም ስትጀምሩ ላይክ በማድረግ መጀመራችሁን አትርሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ የካያ ጉዳይ በተመለከተ ይህንን ፕሮግራም ለእናንተ ይዥ መጥቻለሁ። እንግዲህ እንደምታቁት ከጥቂት ቀናትና ሳምንታት በፊት ከሀያ ወደ ሜዳ ሊመለስ ተቃርቧል። በጥሩ ሁኔታ እያገገመ ነው። ከዚህ በተጨማሪ ደግሞ የጂምናዚየም ወይም የጂም እንቅስቃሴዎችን በጥሩ ሁኔታ ማድረግ ጀምሯል። ስለዚህ በቀጣዩ ኢንተርናሽናል ብሬክ ቀጣዩ ኢንተርናሽናል ብሬክ ካበቃና ከተጠናቀቀ በኋላ ወደ ሜዳ ሊመለስ እንደሚችል በርካቶች ሲናገሩ ነበር ነገር ግን ከነዚህ ሁኔታዎችና ጉዳዮች በኋላ አሁን የወጡ ያሉ ሪፖርቶች እንደሚያሳዩት ከሆነ ተጫዋቹ በድጋሚ ጉዳቱ አገርሽቶበታል በዚህም ምክንያት አርሰናል ይህንን ተጫዋች እስከ ፈረንጆቹ አዲስ ዓመት መግቢያ ድረስ እንደማያገኘው ነው በርካቶች የተናገሩ ያሉት የጀርመን ብሔራዊ ቡድን አሰልጣኝ ጁሊየን ናግሊስማን እንዳረጋገጡት ከሆነ ተጫዋቹ በድጋሚ እንደገና ሌላ አነስተኛ የሆነ ጉዳት እንዳጋጠመው እየተናገሩ የነበሩበትን ሂደት ሰምተናል። እንግዲህ የጉልበት ጉዳት በጣም ከባድ ነው፣ እንደምታቁት ተጫዋቹ የቀዶ ጥገናን አደረገ። ከዛ በኋላ ለማገገም በሚችልበት ፕሮሰስ ውስጥ እና ሂደት ውስጥ ነው እያለፈው የነበረው። ነገር ግን ደግሞ የጉልበት ጉዳቱ በድጋሚ እንዳገረሸበት አሰልጣኙ ተናግረዋል። እና እሳቸው እንዳረጋገጡት ከሆነ ምናልባትም የካላንደር ዓመቱ ከመቀየሩ በፊት ፈረንጆቹ 2025ን ሸኝተው 2026ን ከመቀበላቸው በፊት ተጫዋቹ ወደ ሜዳ እንደሚመለስ አሰልጣኙ ተናግረዋል። እንግዲህ ተጫዋቹ በዚህ የውድድር ዓመት አንድ ጨዋታ ብቻ ነው ያደረገው። እሱንም የመጀመሪያውን ጨዋታ ከማንቸስተር ዩናይትድ ጋር የተደረገው ጨዋታ ላይ ነበር ተጫዋቹን የተመለከት ነው። እናም በዛ ጨዋታ ላይ ጉዳት አጋጠመው ተባለ። የቀዶ ጥገና ተደረገለት በነሐሴ ወር። ከዛ በኋላ እንግዲህ ያው እስካሁን ድረስ ወደ ሜዳ አልተመለሰም። እንግዲህ እኛ አሰልጣኝ ሰኞ ዕለት ስሎቬኪያን አሸንፈው ነበር። ናግሊስማን የካይ ሃቨርትዝንም ጉዳይ ደግሞ በተመለከተ እንዲሁ ደግሞ የባየር ሚውኒክን ጀማል ሙዚያላን ጉዳይ በተመለከተ አሰልጣኙ ሀሳባቸውን ሲሰጡ ነበር። ያው የጀማል ሙዚያላን ጉዳይ በተመለከተ ያነሷቸው ሀሳቦች አሉ። በእርግጥ ካይ ሃቨርትዝንም የተመለከተ ጉዳይን ሲናገሩ በጥሩ መንገድ እያገገመ ነው። ነገር ግን በድጋሚ ጉዳቱ በተወሰነ መንገድ አገርሽቶበታል። ምናልባት ደግሞ የፈረንጆቹ አዲስ ዓመት ከመቀየሩ በፊት ወደ ሜዳ ሊመለስ እንደሚችል እኚህ አሰልጣኝ ተናግረዋል ማለት ነው። አሁን የሙሴ አላለም ጉዳይ ሲናገሩ እንግዲህ ምናልባት የተጫዋቹን ጉዳት በተመለከተ ማብራሪያ የሰጡባቸው ነገሮች አሉ። እንግዲህ አሁን አርሰናል የፊት መስመር ተጫዋቾቹ እየተጎዱበት እስኳዱ እየሳሳ ይገኛል። አሁን ይሄን ቃል የአርሰናል ደጋፊዎች የሚወዱት አይመስለኝም እስኳዱ እየሳሳ ነው የሚለውን ቃል ግን ምንም ማድረግ አይቻልም። ትላንትና አንድ መረጃ ወጥቶ ነበር። የካይ ሀቨርትዝ ጉዳት ብቻ አይደለም የቪክቶር ጉዮከሬስም አጠራጣሪ ነው። ገና በሁዱ ጨዋታ ላይ ይሰለፋል አይሰለፍም የሚለው ነገር ከዛ የኖ የኖኒ ማድዌኬም ጉዳይ እስካሁን አልተረጋገጠም። የማርቲኔሊ ጉዳይ እስካሁን አልተረጋገጠም። ኦደጋርድ ይመለስ አይመለስ ገና አልታወቀም። የፊታችን ጨዋታዎች ላይ እና ለአርሰናል በጣም አስቸጋሪ አሁን እነዚህ ጨዋታዎች ላይ እነዚህን ተጫዋቾች ማጣት ሚስ ማድረግ አርሰናል ከባባድ ጨዋታዎችን ነው ገና የሚያደርገው። እና ከኢንተርናሽናል ብሬክ በፊት ኦደ ጋርድ አልነበረም፣ ማድዌኪ አልነበረም፣ ማርቲኔል አልነበረም፣ ራሱ ዮኬሬስም ጭምር አልነበረም። አርሰናል በፊት መስመር ቦታ ላይ ሚኬል ሜሪኖ ነው ሲያጫውት የነበረው። ሜሪኖ ምናልባት እንደ አማራጭ አርሰናል ሊጠቀምበት ይችላል፣ ሲጠቀምበትም ቆይቷል። ነገር ግን ደግሞ አንድ ቡድን በትክክል ለዋንጫ የሚፎካከር ከሆነ ዋንጫ ለማንሳት ወይም ደግሞ በሌላ ማንኛ ዋንጫዎችን ለማሸነፍ የሚፎካከር ከሆነ እንደዚህ አይነት የአጥቂ አማራጮቹን ማጣት የለበት። ለአርሰናል ደግሞ ወሳኝ የሚባለው ጊዜ እስካሁን የነበረው አይደለም፣ ከዚህ በኋላ የሚመጣው። እስካሁን አርሰናል ጥሩ አጀማመር አድርጓል። በ11 ጨዋታዎች በፕሪምየር ሊጉ ከፕሪምየር ሊጉ አናት የደረጃ ሰንጠረዥ ላይ መቀመጥ ችሏል። ግን ከኋላ ደግሞ ሌላ አንበሳ አፉን ከፍቶ እየጠበቀው ነው የሚገኘው። ማንቸስተር ሲቲ በአራት ነጥብ ልዩነት ነው ከአርሰናል ጀርባ እየተነፈሰ የሚገኝ። አርሰናል አንድ ጨዋታ ከተሸነፈና አንድ ጨዋታቻ ከወጣ ማንችስተር ሲቲ የመሪነቱን ቦታ ከአርሰናል ይረከባል ማለት ነው። ስለዚህ የጉዳት ነገር ብዙም በደጋፊዎች በኩል የሚፈለግ አይደለም እና እያንዳንዱ ጨዋታ ተጫዋች በተጎዳ ቁጥር ፍራስትሬሽን ውስጥ መግባታቸው አይቀርም። ለዛ ነው ባለፈው አርቴታ ሲናገር ይህንን ጉዳይ በተመለከተ የስኳድ ዴብዝን ጥያቄ አንስተውበት ነበር ከስላቪያ ፕራሃው ጨዋታ ጋር ተያይዞ እና ስለምን ስኳድ ዴብዝ ነው የምታወሩት ስለየትኛው ስኳድ ሰፊነት ነው የምታወሩት? የእኛ ስኳድ በፍጹም ሰፊ አይደለም። ይኸው ሰባት ተጫዋቾች እኮ ተጎድቶብኛል። ኢቭን የቬክተር የክሬስ ጉዳት እንዳስጨነቀው አርቴታ ሲናገር ነበር። በትክክል የቬክሬስ ጉዳት እንዳስጨነቀው አርቴታ ሲናገር ነበር። እና ይሄ ደግሞ ተጫዋቾችን አቻኩሎ ወደ ሜዳ እንዲመለሱ ማድረግ፣ እንደገና ተጫዋቾቹን ለሌላ ጉዳት ማጋለጥ ነው የሚሆነው። አሁንም ተጫዋቾቹ ለሌላ ጉዳት ተጋላጭ ሆናሉ። ምንም ይሄ እንዴት ነው በማያሻማ ሁኔታ ቡካዮሳካ ኮ እንዲያገግም እየተባለ ሪከቨሪ ታይሙን በደንብ ሳይጨርስ ወደ ሜዳ እንዲመለስ ይደረጋል። ከዛ ባለፈው ዓመት እንዳያችሁት ለሶስት ወር ከጨዋታ ውጭ ነው የተደረገው ቀዶ ጥገና ተደርጎለት። አሁንም እነ ቬክተር የኬሬስን ማቻኮል እነ ከሀቨርትዝን ማቻኮል አርሰናልን ለሌላ ውጥንቅጥ ይዳድርጓል። ምንም ምንም አትጠራጠሩ በዚህ ጉዳይ። እና እኔ ከምንም በላይ ለአርሰናል ኮንሰርኒንግ ጉዳይ ነው ብዬ የማስበው፣ አርሰናል ከዚህ በኋላ የሚያረጋቸው ከባባድ ጨዋታዎች ናቸው። አርሰናል እስከ ቀጣዩ የፈረንጆቹ ታህሳስ ወር መግቢያ ድረስ ሁሉም ከባባድ ጨዋታዎች ነው ያሉት። በቻምፒዮንስ ሊግም በፕሪሚየር ሊግ የሚያረጋቸው ጨዋታዎች ቶተናም፣ ባየር ሚውኒክ፣ ቼልሲ፣ ብሬንትፎርድ፣ አስቶን ቪላ፣ ክለብ ብሩዥ፣ እነዚህ ተጋጣሚዎቹ በጣም ከባድ ከባድ ጨዋታዎች ናቸው። ከዛ ታህሳስ ወር መግቢያ ላይ ወልቭስን ከገጠመ በኋላ ኤቨርተንን እና በካራቦካፕ ግማሽ ፍጻሜ ደግሞ ከክሪስታል ፓላስ ጋር ጨዋታውን ያከናውናል። በአስራ ስምንተኛው ሳምንት እንግዲህ እነዚህን ጨዋታዎች አሁን የሚያከናውነው በተከታታይ ቀን ነው። እኔ አሁን አርሰናል ይሄንን እንዴት አድርጎ ሊወጣው ይችላል ይህን አጣብቅኝ የሚለው ነው በጣም ሊያሳስብ የሚችለው በተለይ ከታህሳስ ወር መግቢያ ጀምሮ አርሰናል በየሶስት ቀኑ ልዩነት ከባባድ ጨዋታዎችን ያረጋል። ለምሳሌ ታህሳስ ሀያ ኤቨርተንን ይገጥማል። ታሳ 23 ከ3 ቀን በኋላ እንግዲህ ሁለት ቀን ነው የሚያርፈው አርሰናል። ከሁለት ቀን ረፍት በኋላ ፓላስን በካራቦካፕ ይገጥማል። ከዛ ከሶስት ቀን ረፍት በኋላ ደግሞ ብራይተንን በፕሪሜር ሊግ ይገጥማል። እንደገና ሁለት ቀን አርፎ አስቶን ቪላን ይገጥማል። እንደገና ሁለት ቀን አርፎ ቦርን መዝን ይገጥማል። ከዛ ከእንደገና የሶስት ቀን ረፍት አድርጎ አርሰናል ሊቨርፑልን ይገጥማል ማለት ነው። እንግዲህ አስቡት፣ እነዚህ አርሰናል የሚያከናውናቸው ወደ አምስት ስድስት ሰባት አካባቢ ጨዋታዎች በየሶስት ቀኑ በየሁለት ቀኑ ጋፕ ልዩነት የሚደረጉ ናቸው። አሁን ሀቨርትዝን ማጣት ጉዳቱ ምንድን ነው? ዮኬሬስን ማጣት ጉዳቱ ምንድን ነው? የሚለውን ነገር የምትመለከቱት በእንዲህ አይነቱ ሁኔታ ላይ ነው እና አርሰናል እያደረገ የሚገኘውን ግስጋሴ የሚያደናቅፍበት አንደኛውና ዋነኛው ችግር የዚህ የቡድኑ አስቸጋሪ የጉዳት ጉዳይ ነው። አሁን ከሀቨርትዝ ሊመለስ ነው አርሰናል ሀቨርትዝን ያገኛል። ስለዚህ ዘጠኝ ቁጥር ቦታ ላይ ይህን ተጫዋች ማጫወት ይችላል የሚሉ ነጥቦች ሲነሱ ነበር። ግን ሀቨርትዝ እንደገና ጉዳቱ አገርሽቶበታል። ስለዚህ ቢያንስ እስከ ፈረንጆቹ አዲስ ዓመት ድረስ ተጫዋቹ አይመለስም። እንግዲህ ወይ ታህሳስ ወር አጋማሽ ላይ፣ ወይ ታህሳስ ወር መጨረሻ ላይ ሊመለስ ይችላል። ምናልባት አሰልጣኙም ሲናገሩ ይህንን ጉዳይ የገለጹት ማይነር ሴት ባክ ነው ያሉት። በቃ በተወሰነ መንገድ አገርሽቶበታል በተወሰነ መንገድ አገርሽቶበታል። እና ኢማጅን አርሰናል እነዚህን ከባባድ ጨዋታዎች በየሶስት ቀኑ በየሁለት ቀን ልዩነቱ የሚያደርጋቸውን ጨዋታዎች በሜሪኖ አጥቂነት ሲጀምር አስቡት የሚፈጠረውን ሁኔታ። እና ነገሮች ለአርሰናል አስቸጋሪ እንዳይሆኑ የሚያሰጋው እንዲህ ባሉት ሁኔታዎችም ጭምር ነው። እና እስቲ መፍትሄ ይፈልግለታል ተብሎ ይታሰባል። አርቴታ ጥሩ ነገሩ ጋብሪኤል ሄሱስ ልምምድ ጀምሯል። እንግዲህ በቶተናሙ ጫዋታ ላይ መጫወት ይጀምራል አይጀምርም የሚለውን ነገር አብረን እናየዋለን። በእርግጥ ለእኔ ጥያቄ ነው፣ ምክንያቱም ጋብርኤል ህሱስ እስካሁን ድረስ በነበረው ፐርፎርማንስ እናውቀዋለን። ከጎል ማስቆጠር ጋር ችግር ያለበት ወይም ጥያቄ የሚነሳበት ተጫዋች ነው። ስለዚህ አሁንስ መጥቶ የአርሰናልን የጎል ማስቆጠር ጥያቄ መልስ ይሰጣል ወይ? ይህንን በደንብ ሁላችን መጠየቅ ይኖርብናል። ግን ደግሞ ቢያንስ በሜሪኖ ከመጀመር በጋብርኤል መጀመር የተሻለ ነገር ቢያንስ ፒውር የአጥቂ መስመር ተጫዋች በሆነ የአጥቂ መስመር አቅም ባለው አማራጭ በሆነ ተጫዋች ፊት መስመሩ ላይ መጀመር ምንም የሚያጠያይቅ አይደለም። ጥሩ ጥሩ ነገር ነው። ስለዚህ አርሰናል የካሃያ ቨርትዝን እና የሌሎቹን ጉዳቶች እንዴት አድርጎ ነው ማኔጅ ሊያደርጋቸው የሚችሉ። አንዳንድ ጨዋታዎች አሉ የአጥቂዎችን መኖር የሚፈልጉ። አሁን ቬክተሪ ኬሬስን እኔ ብዙ ሰዎች ሲያጣጥሉት ሳይ ነበር። በቃ ቬክተሪ ኬሬስ የመጣው ለዚህ ነው ወይ ጎል ማስቆጠር አይችልም ወይ ምናምን ሲባል ነበር። የዩኤክሬስን አለመኖር ግን ገና ውሎ ሳያድር ቀጣዮቹ ጨዋታዎች ላይ ነው ያየነው። እነ ቡካዮሳካ በተከላካዮች ማርክ ሲደረጉ በጣም ብዙ አስቸጋሪ ሀስሎችን ሲያልፉ ሲወጡ የዛን ሰዓት ላይ አየ ነው አብዛኛውን ነገር እንዴት እንደሆነ ምን ያክል አስቸጋሪ እንደሆነእና ይህ ተጫዋች ምን ያክል አስቸጋሪ ነገሮችን ሲጋፈጥና ሲፋለም እንደነበር አይተናል። ስለዚህ የእነዚህን ተጫዋቾች ጉዳይ በዚህ መንገድ ነው የምናነሳው። የኤከሬስንም በተመለከተ የተወሰኑ መረጃዎች ጠዋት ላይ ሲወጡ ነበር። እንግዲህ የሚወጡት መረጃዎች እንደሚያሳዩት በተለይም ስዊድናዊው የእግር ኳስ ሌጀንድ እና ደግሞ ከዚህ ቀደም ለማንችስተር ዩናይትድ ተጫውቶ የሚያሳልፈው ድዋይት ዮርክ እንዲሁ ደግሞ የስዊድኑ የእግር ኳስ ሌጀንድ ሽዌርዝ እንደሚናገሩት ከሆነ ተጫዋቹ አሁን ዩኬሬስ በጥሩ ሁኔታ ላይ እንደሚገኝ እየተናገሩ ይገኛሉ። አሁን ደህና ነው፣ በቃ አሁን ጤንነቱ ላይ ይገኛል የሚሉ ነጥቦችን እያነሱ ይገኛሉ ማለት ነው። ከዛ ባለፈ ግን ሌሎች የሚያቀርባቸው ነገሮች አሉ። ተጫዋቹ ገና አሁንም በፕሪሚየር ሊጉ ጎል ለማስቆጠር በደንብ አዳብት ማድረግ አለበት የሚሉ ነገሮችን እያነሱና እየተናገሩ ነው የሚገኙት። ለማንኛውም እንግዲህ ቀጣይ የሚጠበቁት ጉዳዮች አርሰናል እነዚህን ከባባድ ጨዋታዎችና ፌክስቸሮች እንዴት አድርጎ ሊወጣቸውና ሊሸፍናቸው ይችላል የሚለውን ነገር እንግዲህ ቀጣዮቹ ጊዜያት ላይ አብረን የምንመለከተውና የምናየው ነገር ይሆናል። እስካሁን ባለው ግን እንግዲህ በአርሰናል በኩል ያለው የፊት መስመር አማራጭ ጋብርኤል እስካሁን አልተረጋገጠም። እንግዲህ አሁን ከዛሬ ጀምሮ የሚኖሩትን ልምምዶች እያየን ነው አርሰናል እነማን አማራጮች አሉት እነማንስ ደግሞ በትክክል ለአርሰናል አማራጭ መሆን ይችላሉ የሚሉትን ነገሮች እናያለን። ግን እስካሁን ድረስ በምንመለከተው ከሀቨርትዝ ጉዳቱ አገርሽቶበታል፣ ዮኬሬስ እስካሁን አልተረጋገጠም፣ ማድዌኬ አልተረጋገጠም፣ ማርቲኔሊ አልተረጋገጠም፣ ማርቲን ኦደጋርድ አልተረጋገጠም። ስለዚህ እነዚህም ማረጋገጫዎች አይተን አርሰናል ደግሞ ይህንን ከባባዶቹን የጨዋታ ፊክቸሮች እንዴት አድርጉ ሊወጣቸው ይችላል የሚሉትን ነገሮች አብረን እንመለከተዋለን። እስቲ የካይ ሀቨርትዝን ጉዳት በተመለከተ ምን ሀሳብ አላችሁ? ጉዳቱ አገርሽቶበታል ተብሏልና ምን ሀሳብ አላችሁ? ሀሳባችሁን በኮሜንት ላይ እየገባችሁ ጻፉልን። ከዚህ ባለፈ ግን ስለ ማጋሌሽን ጉዳት የተወሰነ ነገር ማለት አይቀርም። በኋላ ላይ እንግዲህ አርሰናል የሰማው መጥፎ ዜና የካይ ሀቨርትዝ ጉዳት ማገርሸት ጉዳይ ሆኗል ማለት ነው።